ይሄንን ስህተት መዳም ቤት በጭራሽ እንዳትሰሩ ውዶች፣ እባካችሁ በአላህ ከእንደዚ አይነት ወጥቶ መቅረት፣ ከእንደዚ አይነት ፈተና አላህ ይጠብቃችሁ። ከእንደዚ አይነት ወስዋስ እንደዚ እንደዚ አርጉ የሚላችሁ ነገር አላህ ያርቅላችሁ። ሀባይቢ እናንተ ኮ በጣም ብዙ ያላያችሁ ጥሩ ጥሩ ነገሮች አለ አሉ። እንሻላህ በአላህ ፍቃድ ደሞ በአላህ ህዝነት ደሞ ያንን ጥሩ ነገር ታያላችሁ። ይሄ የዛሬን ስቃይ የዛሬን መከራ ከሆነ እንደዛ የሚያደርጋችሁ ይሄ መከራ ኮ ያልፋል። ምናልባት እንደዚህ ያደረግሽበት ምክንያት እህቴ መዳምሽ ወይም ደግሞ እስከልክላሽ ሊሆን ይችላል። ወይም ደግሞ ሰዎቹ የሆነ ነገር አድርገዋት ሆን ወይም ደግሞ በጣም በርካታ አመታትን ቤተሰቦቿ ገንዘቧን ማለት ቤተሰቦቿ ሳይሆኑ እነዚህ የእሷን ብር የሚበሉ የተሳሳተ የእሷ ቤተሰብ እሷ በስተት ቤተሰቦች ያለቻቸው ሰዎች ናቸው። እንደዛ ሊሆንም ይችላል። እንግዲህ እህታችን ከቢሮት ራሷን አጥፍታ ነው። ይሄን ቪዲዮ ለብዙ እህቶቻችሁ ምንም መከራ ቢደርስባቸው በዛ መከራ እንዳይበገሩ በዛ መከራ ራሳቸውን እንዳያጠፉ ወላ ይሄን ቪዲዮ ላኩላቸው። እህቶች ተስፋ አትቁረጡ፣ ተስፋ አይቆረጥም። ያ ቤት መጥፎ ከሆነ ሌላ ቤት መቀየር ትችያለሽ። ያ ቤት ደሞዝ በስራት የማይከፍሉሽ ከሆነ ስራ ቁመሽ ደሞዜን ካልከፈላችሁኝ አልሰራም ማለት ትችያለሽ። ሁሉም መብቴ በእጅሽ ነው ያለው። አንቺ ኖ ካልሽ ኖ ነው። ማንም በግድ አንቺን የሚያሰራሽ ሰው የለም። ቤተሰቦችሽም ምናልባት አንቺን የምታምኛቸው ሰዎች ከከዱሽም ማለት ነው። አንቺ እነሱ አሁን ከካዱሽ ማለት ነው መማር ትችያለሽ። ቀጣይ ህይወትሽ፣ አንቺ ወጣት ነሽ። በዚህ እድሜሽ ተሯርጦሽ ሰርተሽ ምናምን መለወጥ ትችያለሽ ከ እነዛ ከጎዱሽ ሰዎች ደግመሽ መራቅ ትችላለሽ። እራስሽ መቆም ትችላለሽ። በራስ መቆም ይቻላል። ያለ ሰው መኖር ይቻላል። ባይዘ ወላሂ ለራ በነገራችን ላይ አብዛኞች እህቶቻችን ራሳቸው የሚያጠፉት ማለት ነው፣ በቃ ድክም ክም ሲላቸው ቤተሰብ ሳይረዳቸው ሲቀር። ቤተሰብ ማንም አይረዳሽ ማሬ፣ አንቺ ለራስሽ መቆም አለብሽ። አሁን አንቺ ስለሞትሽ አንቺ ከዚህ ምድር ስለተለየሽ ማለት ነው ለሳምንት እየየ ይሉልሻል፣ ከዛ በኋላ ትረሻል። ሬሳዋ አምጡልኝ፣ ሬሳዋ ላኩልኝ ትባያለሽ ማሬ። ስምሽ ራሱ ይቀየራል። ቤተሰቦችሽ ስምሽ ከሞትሽ በኋላ በንትን ነው የሚጠሩሽ ማለት ነው፣ በሬሳ ነው የሚጠሩሽ። ስለዚህ አንቺ ለማን ብለሽ ነው ራሳችሁን ለማጥፋት? አሁን እኔ የሆነ ሰው ራሱን አጠፋ ከተባለ ማለት ነው፣ ኮሜንቱ እንዳለ እኔም ራሴ ማጥፋት ፈልጋለሁ ነው የሚለው ማለት ነው። በዚህ ደረጃ ወላሂ ለማን ነው ቆይ? እንደዚህ ራሳችሁን ካላጠፋችሁ የምትኖሩም አይመስላችሁ ሰባችሁ ንገሩኝ። ልጅ ያለቀሰባችሁ እናንተ እኮ እዚያ ሀገር ላይ ለምሳሌ አንዳንዴ ስራ ስራ መስራት እየተፈለገ ራሱ ስራም ያጣሰዋለ የሆነ ይጨልምበታል። ያኔ ቦታ ቀይሩ፣ ቦታ ቀይሩ። መዳም ቤት ስራ ጫና ከበዛባችሁ አልሰራም ማለት መብትሽ ነው ማሬ። ማንም አያስገድድሽም። ቢያንስ አገር ቢያሳፍሯችሁ ነው አልሰራም በቃ ስራ ከአቅሜ በላይ ነው፣ ይሄ ይሄ መስራት አልችልም ማለት ትችላላችሁ። ባይዘ ወይም መብት አላችሁ፣ መብቱ በእጃችሁ ነው እናንተ ተጠቀሙበት እንጂ ማለት ነው። ይሄንን እንምላችሁ ግን ራስ የሚያስጠፋ ነገር ካለ በጣም በርካታ ዓመታት አረብ ሀገር ቆይታችሁ የሆነ ጊዜ ደግሞ ስራ ሳይሳካላችሁ ደግሞ ከዛ በንዴት የሆነ ሱስ ውስጥ የሆነ ራሳችሁን መሸጥ ምናምን ከጀመራችሁ ማለት ነው፣ ያ ነገርን ማቆም ትችላላችሁ። ዘው ብላችሁ ኢትዮጵያን ገብታችሁ ሙስሊም ከሆናችሁ ቁርአን ቤት ሄዳችሁ ኢትዮጵያ ላይ ክርስቲያን ከሆናችሁ ጸበላችሁ፣ በምታምኑበት ነገር እንትን ብላችሁ ራሳችሁን ነፃ አድርጋችሁ ድናችሁ ወደ ሌላ ሀገር መሄድ ትችላላችሁ። ኦረዲ በጣም ብዙ ችግር ስላሰባችሁ ማለት ነው። ያኔ አስር አመት ሰርተሽ አስር አመት ደክመሽ ለፍተሽ ያላገኘሽው ገንዘብ በጣም በርካታ ቻሌንጆችና ችግሮችን ካየሽ ማለት ነው፣ በሁለት ዓመት ውስጥ ለውጥ ታመጫለሽ። በሁለት ዓመት ውስጥ የራስሽ ስራ ይኖርሻል። የሁለት አመት ብርሽን ቁጥር አድርገሽ ታስቀምጫለሽ። ወላሂ ምን ሆናችሁ ነው? ብቻ ጤና ይኑር። ጤና ካለው አንድ ሰው ሀብት ነው ያለው። ወላሂ የሆነች እህታችን አላያችሁም? ቲክቶክ ላይ እግሯ ተቆርጡ እንኳን ተስፋ ልትቆርጣቸው አልቻለችም። አላህ አይሳሳትም ነው የምትላቸው ሁሌ የምትጽፈው፣ የምትፖስተው ፖስት በጣም የሚደንቅ በጣም የሚገርም ሁሌም አላህ እንደማይሳሳት ፈጣሪ ስህተት እንደማይሰራ በመከራውም እግሯ ተቆርጦ አላህ አይሳሳትም አለች። በቃ የአቅሜን ለመዳን ሞክር ያለው ግን ደግሞ እግሯ ለመቆረጥ ሚዲያ ላይ ገንዘብ ተሰበሰበለት አያችሁ። እሺ አሁን እቺ ልጅ አስባችኋል? ከፎቅ ነው ራሷ የፈጠፈጠችው። አልታመመችም? በእርግጥ አዎ፣ ከሚታይ ህመም ጀርባ የሆነ ቁስል አለ። ያ ቁስል ደግሞ አይድንም ማለት አይደለም። በደንብ ነው የሚድ ነው። ሁሉም የሁሉም ቁስል መድኃኒት አለው። መድኃኒቱ ግን እኛንን ያንን የቁስል ማድረቂያ መድኃኒት መውሰድ ስንፈልግ ብቻ ነው ያ ቁስል የሚደርቅልን። ኦኬ መብቴ መፈለግ ያለብን እኛ ራሳችን ነን። ሌላ ሰው አይደለም። ለኛ ማንም ሰው እኛ ስንታመም እኛ ስንወድቅ እኛ የሰው ፊት ሲገርፈን ማለት ነው ሁሉም ሰው ደስተኛ ነው የሚሆነው። ማንንም አንቺ እንደውም ሰዎች የሚናደዱት አንቺ ተለውጠሽ ማየት ያናዳቸዋል። ያንቺ ትልቅ ደረጃ ያን ሁሉ የስደትን ቻሌንጅ አሳልፈሽ አንቺ ግን ተለውጠሽ ሲያዩሽ ይናደዳሉ። ጠላቶችሽን አታስደስች። የኔ ማር፣ የከፋሽ እህቴ፣ ተስፋ መቁረጥ ውስጥ ያለሽ እህቴ ካለሽ ተስፋ ትቁረጭ። ምናልባት አሁን የምታሳልፊው መከራ ስቃይ ለበጎ ነው። ምናልባት ሊያጠነክርሽ ነው። ምናልባት አንቺ ነገን አላሰብሽም። የምትሰሪውን ገንዘብ ታባክኛለሽ፣ ለነገ ብለሽ አታቂም። ምናልባት ለነገ እንድቲ ነው እየተፈተንሽ ያለሽ፣ ፈተናውን ማለፍ አለብሽ። የምሬን ነው፣ ራሳችሁን አታጥፉ። በቃ ይበቃል እንዴ! ቢያንስ ራሳችሁ ስታጠፉ ለእናታችሁ ዘኑ። ያቺ ምስኪን እናት ከነ ማንነትሽ ከነ ቁስልሽ ከነ ድህነትሽ ከነ እጦትሽ የምትቀበልሽ አንድች ምስኪን እናት አለችሽ። ገብታችኋል? እና ያቺን ምስኪን እናት ያቺን ምስኪን እናት አታሳዝኛት። ወላህ ያቺን ምስኪን እናት አታሳዝኑ። እሷ እኮ ያለ ምንም ገደብ ቢኖርሽም ባይኖርሽም እናትሽ ትወድሻለች። ማንም ሊጥለሽ ይችላል፣ ዓለም በሙሉ ሊጠላሽ ይችላል። እቴ የሌለው ህመም የለም። ለሁሉም ነገር ማጣትም ማግኘትም ሁሉም ነገር ይቻላል። ወላሂ እውነቴን ነው ምላችሁ። መዳም ቤትም ደግሞ መጥፎ ነገር እንትን እየተባላችሁ ከሆነ የሆነ ነገር እየደረሰባችሁ ከሆነ ከአቅማችሁ በላይ ስራ የሚያሰሯችሁ ከሆነ ምናምን አልሰራም ማለት ትችላላችሁ። የምሬን ነው ወላሂ። ራሳችሁን ከምታጠፉ ምናልባት እ እኮ ይሄን ስቃይ በዚህ ስቃይ መሃል ከማለፍ ራሴን ባጠፋ ይሻለኛል ብላችሁ አትደበቁ። በራስ ማጥፋት ውስጥ ማለት ነው ይሄ ሽንፈት ነው፣ ሲጀመር ራስ ማጥፋት። ቻሌንጅ ማድረግ አለባችሁ። መቸገር አለባችሁ። ሰው ከማግኘቱ በፊት ከ